ጤና ይስጥልን ክብራት ተመልካቾቻችን፣ እንዴት አድራችኋል? ለአዲስ ቀን ወደ ያዝናቸው ስፖርታዊ መረጃችን እናልፋለን። በቀዳሚነት የያዝነው የአዲስ አበባ ከተማ ዋንጫን የተመለከተ ጉዳይ ነው። በቅርቡ የህዳሴ ዋንጫ የሚል ስያሜ የተሰጠው የአዲስ አበባ ዋንጫ እሁድ መካሄድ መጀመሩ ይታወሳል። በተለይም ደግሞ ቅዱስ ጊዮርጊስ ከመቻል ባደረጉት ጨዋታ ነው የተጀመረው። ቅዱስ ጊዮርጊስ በአራት ለምንም በሆነ ሁኔታ በመቻል መሸነፉ የሚታወስ ነው። በዚሁ ትላንትም ጨዋታ የተከናወነ ሲሆን ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር ጨዋታውን አድርጎ ሶስት ለአንድ በሆነ ውጤት አሸንፏል። በደጋፊዎች የታጀበ ጨዋታ ነበር። እጅግ ደስ የሚል ደማቅ ድባብ ያለው ጨዋታ ነው። በተለይም ደግሞ ወደ አዲስ አበባ እግር ኳስ በቅርቡ መመለሱን ተከትሎ እጅግ አስደሳች የነበረ የደጋፊዎች ድባብ ነበር። በዚህም ኢትዮጵያ ቡና ሶስት ለአንድ በሆነ ውጤት ነው ያሸነፈው። የኢትዮጵያ ቡናን የማሸነፊያ ግቦች ሱራፌል ሹማበዛና አማኑኤል አድማሱ በጨዋታ እንዲሁም ደግሞ ዲቫይን ዋቹ ኳማ በፍጹም ቅጣ ሰዓት መት ግቦችን አስቆጥሯል። በዚሁ ጨዋታ ላይ ንግድ ባንክ ኢትዮጵያ ቡና ባሸነፈበት ጨዋታ ላይ ለንግድ ባንክ ከሽንፈት ያልታደገች ብቸኛ ግብ አዲስ ግዳይ ከመረብ ማሳረፍ ችሏል። ኢትዮጵያ ቡናው ዲቫይን ዋቹ ኩማ የጨዋታው ኮከብ ተጫዋች ተብሎ በዚሁ ጨዋታ ላይ ተመርጧል። በቀጣይ ኢትዮጵያ ንግድ ባንክ ከኢትዮጵያ ኤሌክትሪክ የፊታችን ሐሙስ ሁለተኛ ጨዋታውን የሚያደርግ ይሆናል። ሮብለት ጨዋታው እረፍት አድርጎ ወደ ሐሙስ የሚመለስ ይሆናል። በተመሳሳይ ኢትዮጵያ ቡናም ቀጣይ ሳምንት ሳምንት ሰኞ ኢትዮ ኤሌክትሪክን ይገጥማል። ወደ ቀጣዩ ጉዳያችን በዚሁ ስናልፍ ደግሞ ከ17 ዓመት በታች የኢትዮጵያ ሻምፒዮናን የተመለከተ ጉዳይ ነው። ከ17 ዓመት በታች የኢትዮጵያ ሻምፒዮና በሐዋሳ የተካሄደ መቆየቱ የሚታወቅ ነገር ነው። በጥሎ ማለፍ ጨዋታዎች ትላንት ተደርጎ ወላይታ ዲቻ፣ ቅዱስ ጊዮርጊስ፣ ሐዋሳ ቢ ና ኢትዮጵያ ንግድ ባንክ ጨዋታቸውን በማሸነፍ ወደ ግማሽ ፍጻሜው የተቀላቀሉ ቡድኖች ሆኗል። ወላይታ ዲቻ ከአዲስ አበባ ቢ ጋር ያደረገውን ጨዋታ ሁለት ለምንም በሆነ ውጤት ነው ያሸነፈው። ወላይታ ዲቻ ቸርነት ሳሙኤል እና ቸርነቱ ፋይሳ ናቸው ግቦችን ማስቆጠር የቻሉት። በዚሁ ጨዋታ ላይ የወላይታ ዲቻው ቸርነቱ ፋይሳ የጨዋታው ኮከብ ተጫዋች በመባል ተመርጧል። እንዲሁም ደግሞ ስሪ ፖይንት ከቅዱስ ጊዮርጊስ ጋር ጨዋታውን አድርጎ ሁለት ለሁለት በሆነ ውጤት ጨዋታውን አጠናቋል። በዚህም ጨዋታ የስሪ ፖይንቱ ዳግም ተስፋዬ ግብ ማስቆጠር ችሏል። ለስሪ ፖይንት በራሱ ላይ ነው የቅዱስ ጊዮርጊሱ ዳግም ተስፋ ማስቆጠር የቻለው። እንዲሁም ደግሞ አብዱረዛቅ አወል ተጨማሪ ግብ በማከል ሁለት ለሁለት ነው የተጠናቀቀው። የጊዮርጊስን ግብ ያስቆጠረው ፍራውል አብዱረማን ነው። በዚህ ጨዋታ ላይ ወደ ፍጹም ቅጣት ምት ጨዋታው ያመራ ሲሆን በመለያ ምት ቅዱስ ጊዮርጊስ አምስት ለሶስት በሆነ ውጤት አሸንፏል። ፍራውል የጨዋታው ኮከብ ተጫዋች ተብሎ ተመርጧል። እንደዚሁም ትናንት የተደረጉ ሌሎች ጨዋታዎችም ነበሩ። ሀዋሳቢ ከኢትዮ ኤሌክትሪክ ኤሌክትሪክ ካር ጨዋታውን አድርጎ በመለያ ምት ሐዋሳ ቢ ማሸነፍ ችሏል። ሐዋሳ እንዲሁ ከኢትዮጵያ ንግድ ባንክ ጋር ጨዋታውን አድርጎ ኢትዮጵያ ንግድ ባንክ አራት ለምንም በሆነ ውጤት አሸንፏል። ቀጣዩ ጉዳያችን ደግሞ የኢትዮጵያ ዋንጫን የተመለከተ ጉዳይ ነው። የ2018 የኢትዮጵያ ዋንጫ ጥቅምት 9 ላይ እንደሚከናወን ይፋ ተደርጓል። የኢትዮጵያ ዋንጫ የ2018 የኢትዮጵያ ዋንጫ ጥቅምት 9 ጅማሮውን ሲያደርግ በመጀመሪያ ዙር የከፍተኛ ሊግ ክለቦች የሚገናኙ ሲሆን በዚህም ከከፍተኛ ሊግ ክለቦች መካከል ያለፉት ደግሞ ከፕሪሚየር ሊጉ ክለብ ጋር እንደሚጫወቱ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ከዚህ በፊት ባሳለፍነው የውድድር አመት በኢትዮጵያ ዋንጫ ፍጻሜ ጨዋታ የኢትዮጵያ ሲዳማ ቡናና እንዲሁም ደግሞ ወላይታ ዲቻ ጨዋታቸውን አድርጎ ሲዳማ ቡና ሁለት ለአንድ በሆነ ውጤት ቢያሸንፍም እንኳን ተገቢ ያልሆነ ተጫዋች አሰልፏል በሚል የሲዳማ ቡና ውጤት ተሰርዞ ለወላይታ ዲቻ ዋንጫው እንደተሰጠና የ2018 የኢትዮጵያ ሻምፒዮን ወላይታ ዲቻ በመሆን በኢትዮጵያ በአፍሪካ ካፍ ኮንፌዴሬሽን ዋንጫ ተሳታፊ እንደነበር የሚታወስ ነው። እንዲሁም ባሳለፍነው ሳምንት ከሊቢያው አል ኢታድ ጋር ጨዋታውን አድርጎ ሶስት ለአንድ በሆነ ውጤት ተሸንፎ ከውድድሩ ውጭ መሆኑ ይታወሳል። በ218 የኢትዮጵያ ዋንጫ አሸናፊ የሚሆነው ቡድን በቀጣይ ኢትዮጵያን በካፍ ኮንፌዴሬሽን ዋንጫ የሚወክል ይሆናል። ቀጣዩ ጉዳያችን ቀጣዩ ጉዳያችን ደግሞ የሴቶች ከፍተኛ ሊግ የተጫዋቾች ዝውውርን በተመለከተ ነው። የሴቶች ከፍተኛ ሊግ የተጫዋቾች ዝውውር መቼ እንደሚከፈት የአወዳዳሪው አካል ይፋ አድርጓል። የ2018 የውድድር ዘመን የኢትዮጵያ ሴቶች ከፍተኛ ሊግ ጥቅምት 20 የሚጀመር ሲሆን የተጫዋቾች የዝውውር ጊዜ ከመስከረም 19 እስከ ህዳር 5 ድረስ ክፍት እንደሚሆን አወዳዳሪው አካል ይፋ አድርጓል። እንዲሁም ደግሞ በሴቶች ብሔራዊ ውድድሮች ምክንያት የተቋረጠው የኢትዮጵያ ሴቶች ፕሪሚየር ሊግ የ2018ቱ የውድድር ዘመን ከጥቅምት 23 ጀምሮ እንደሚከናወን አወዳዳሪው አካል ይፋ አድርጓል በቅርቡ ከብሔራዊ ቡድን ጨዋታዎች ጋር በተገናኘ በተለይም ደግሞ ከ20 ዓመት በታች ሴቶች ብሔራዊ ቡድን ጨዋታ ነበረው እንዲሁም ደግሞ ዋናው የሴቶች ቡድን ብሔራዊ ቡድኑ ጨዋታ ስለነበረው በዚህ ምክንያት ፕሪሚየር ሊጉ ተቋርጦ ነበር በቅርቡ እንደሚመለስ አወዳዳሪው አካል ይፋ አድርጓል ከነሐሴ 25 እስከ ጳጉሜ 5 ድረስ የሶስት ሳምንት ጨዋታዎች መደረጋቸው የሚታወስ ነገር ነው። ቀጣዩ ጉዳያችን ደግሞ ወደ ባህር ማዶ እንሻገራለን። የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት የመጨረሻ ጨዋታን የተመለከተ ጉዳይ ነው። ትናንት ምሽት በእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት የመጨረሻ ጨዋታ ኤቨርተን ከዌስትሃም ዩናይትድ ጋር ጨዋታውን አድርጎ አንድ ለአንድ በሆነ አቻ ውጤት አጠናቋል። እንግዲህ ዌስትሃም ዩናይትድ አሰልጣኝ ግራሃም ፖተርን ማሰናበቱ ይታወሳል። በዚህም ትክክ ደግሞ አሰልጣኝ ኑኖ ስፕሪቶ ሳንቶ ከዚህ በፊት ኖቲንጋም ፎረስትን ያሰለጠኑትና ና ኖቲንጋም ፎረስት ያሰናበታቸውን አሰልጣኝ መቅጠራቸው የሚታወስ ነገር ነው። በዚህም ኑኖ ስፕሪቶ ሳንቶ ትናንትና የመጀመሪያ ጨዋታቸውን አድርጓል። በዚህም አንድ ለአንድ በሆነ ውጤት ጨዋታቸውን አጠናቋል። በመጀመሪያው አጋማሽ ላይ ለኤቨርተን ሚካኤል ኬን በ18ኛው ደቂቃ ግብ አስቆጥሮ የነበረ ቢሆንም ግን በሁለተኛው አጋማሽ ላይ ደግሞ ስ ለዌስታም ዩናይትድ ጃረድ ብራውን አቻ አድርጎ በአቻ ውጤት ጨዋታው ተጠናቋል ኤቨርተን ባሳለፍ ነው በካራቦ ካፕ ጨዋታውን ከወልቭስ ዩናይትድ ጋር አድርጎ ሁለት ለምንም በሆነ ውጤት መሸነፉ የሚታወስ ጉዳይ ነው ኤቨርተን ስድስት ጨዋታዎች ነው በፕሪሚየር ሊጉ ያደረገው ስድስት ካደረጋቸው ጨዋታዎች በሁለቱ አቻ ተለያይቶ በአንዱ እንዲሁ ተሸንፏል በሶስቱ ደግሞ በአንዱ አቻ ተለያይቷል በሁለቱ አሸንፎ በሶስቱ ደግሞ መሸነፉ የሚታወስ ነገር ነው በዚህም ስምንት ነጥቦችን በመሰብሰብ ዘጠነኛ ደረጃ ላይ ተቀምጧል ኤቨርተን በዘንድሮ ውድድር አመት በተለይም ደግሞ ከግሪሊሽ መምጣት በኋላ መነቃቃትን አሳይቷል። ከማንቸስተር ሲቲ ኤቨርተንን የተቀላቀለው ግሪሊሽ ትላንትና ጥሩ የሚባል እንቅስቃሴ ነው ያደረገው። በፕሪሚየር ሊጉ አራት ለግብ የሚሆኑ ኳሶችን ማቀበሉ የሚታወስ ነው። ትላንትም ጥሩ እንቅስቃሴ አሳይቷል። ኤቨርተን ከዚህ ተጫዋች መምጣት በኋላ እጅግ ከፍተኛ መነቃቃት ላይ ይገኛል። ዌስትሃም ዩናይትድ በበኩሉ በፕሪሚየር ሊጉ ከተጫወተው ስድስት ጨዋታዎች መካከል ማሸነፍ የቻለው በአንዱ ብቻ ነው። በተለይም ደግሞ በኑኖ ስፕሪቶ ሳንቶ የተመራ ኖቲንጋም ፎረስት ከዌስታም ጋር ያደረገው የአሁኑ የ ዌስታም አሰልጣኝ ማለት ነው። ከዌስታም ጋር ባደረገው ጨዋታ ኖቲንጋም ፎረስትን ሶስት ለምንም ያሸነፈበት ብቸኛ የዌስታም ድል ሆኖ ተመዝግቧል። ዌስታም 19ኛ ደረጃ ላይ በሊጉ ላይ ይገኛል። ፕሪሚየር ሊጉን ሊቨርፑል በ15 ነጥቦች የመራ ይገኛል። ባሳለፍነው ሳምንት በክርስቲያል ፓላስ በመጨረሻ እንኬትያ ባስቆጠራት ግብ ሊቨርፑል መሸነፉ የሚታወስ ነገር ነው። ሊጉን በቀዳሚነት ሊቨርፑል የመራ ይገኛል። እንዲሁም ደግሞ የሰሜን ለንደኑ ክለብ አርሰናል ሁለተኛ ደረጃ ላይ ይገኛል። 13 ነጥቦችን በሚያ ያስ ከሊቨርፑል በሁለት ነጥቦች ብቻ ዝቅ በማለት እንዲሁም ደግሞ ክሪስታል ፓላስ እጅግ ጥሩ የሚባል የውድድር ዓመትን እያሳለፈ የሚገኘው ክሪስታል ፓላስ አንድም ጨዋታ አልተሸነፈም። በሊጉ 12 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ ይገኛል። የፕሪሚየር ሊጉ የሰባተኛ ሳምንት ጨዋታዎች ቅዳሜና እሁድ ቀጥሎ የሚከናወኑ ይሆናል። በዚሁ ጣሊያን ሴሪያን ወደ ተመለከተው ጉዳያችን ስናልፍ ትናንት የጣሊያን ሴሪ የአምስተኛ ሳምንት የመጨረሻ ጨዋታዎች ሁለት ጨዋታዎች ምሽት ላይ ተከናውነዋል። በተለይ ምሽት አንድ ሰዓት ከ በተደረገ ጨዋታ ፓርማ ቶሪኖን ሁለት ለአንድ በሆነ ውጤት አሸንፏል። የፓርማን ሁለቱን ግቦች አርጀንቲናዊው የ23 ዓመቱ ተጫዋች ፔሌግሪኖ መረብ አገናኝቷል። እንዲሁም ደግሞ ቶሪኖን ከሽንፈት ያልታደገች ብቸኛ ግብ ኔጎነጋ ነው ማስቆጠር የቻለው የቶሪኖ የመከላከል ድክመት አሁንም እንደቀጠለ ነው። በተለይም ደግሞ በሊጉ አስር ግቦች ቶሪኖ ላይ ተቆጥሯል። ይሄ ማለት በሊጉ ግርጌ ላይ ከሚገኘው ሌቼ ጋር እኩል ነው ማለት ነው። በእኩል አስር ግቦች የተቆጠሩበት ክለብ በመሆን ቀዳሚ ነው። በጣሊያን ሴሪ ትናንት በተደረገ ሌላ ጨዋታ ምሽት 3 ሰዓት ከ45 ላይ ጨዋታውን ከላዚዮ ጋር ያደረገው በቀድሞ የአርሰናሉ የመሃል ሜዳ ተጫዋች ፓትሪክ ቬራ የሚመራው ጄኗ ሶስት ለምንም በሆነ ውጤት ተሸንፏል። ላዚዮ ካስቴሎናስ ከረፍት በፊት ሁለት ግቦችን አስቆጥሮ እንዲሁም ደግሞ ዛካኒ ከረፍት መልስ ቀሪዋን ግብ አስቆጥሮ ሶስት ለምንም በሆነ ውጤት ነው ጄኗን ማሸነፍ የቻለው ነው። ጄኗ በታሪክ ለመጀመሪያ ጊዜ ነው በተከታታይ አምስት የሴሪያ ጨዋታዎች ሲሸነፍ፣ እጅግ አስከፊ የሚባል ታሪክ ነው። በተለይም ደግሞ ከ2017/18 የውድድር ዘመን ጀምሮ በኋላ ይሄ የመጀመሪያው ጊዜ ነው በተከታታይ አምስት ጨዋታዎች ሲሰነፍ። የጣሊያን ሴሬ ደረጃ ስንመለከት በጣሊያን ሴሬ ኤሲ ሚላን ናፖሊና ሮማ እኩል 12 ነጥብ በመያዝ ሴሪያውን እየመሩ ይገኛሉ። እጅግ ከፍተኛ ፉክክር የታየበት የዘንድሮ የውድድር ዓመት ነው። በተለይ ከጅምሩ ገና አምስት ጨዋታዎች የተካሄዱ ቢሆንም ምንም እንኳን ከዚህ በፊት በተለየ መልኩ ሴሬው እጅግ ከፍተኛ ፉክክር እያስመለከተን ይገኛል። እንዲሁም ጁቬንቱስ 11 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል። በተመሳሳይ እንዲሁ ኢንተር ሚላን ዘጠኝ ነጥቦችን ሰብስቦ አምስት ጨዋታዎችን ተጫውቶ አምስተኛ ደረጃ ላይ ተቀምጧል። ሴሪው እጅግ ከፍተኛ ፉክክር እያሳየ ይገኛል። በሚቀጥለው ቅዳሜና ሁድ የሴሬ ጨዋታዎች ቀጥሎ የሚከናወኑ ይሆናል። ወደ ስፔን ላሊጋ ወደ ተመለከተው ጉዳይ ስናልፍ ትላንት ምሽት አንድ ሰዓት ከተኩል ላይ ይደረጋል ተብሎ ሲጠበቅ የነበረው መርሀ ግብር ወጥቶለት የነበረው የስፔን ላሊጋ ጨዋታ በቫሌንሺያና በሪያ ቫያካኖ መካከል እንደሚደረግ ትናንት ትላንት መርሀ ግብር ወጥቶለት ነበር። ነገር ግን በአየር ጸባይ ምክንያት በተለይም ደግሞ በቫሌንሺያ እጅግ ከፍተኛ የሆነ ዝናብ ይዘንባልው ብሎ በመጠበቁ ውድድሩ ለዛሬ 3 ሰዓት ከ45 መተላለፉ የሚታወቅ ነገር ነው። ዛሬ ምሽት ይህ ውድድር 3 ሰዓት ከ45 ላይ ይደረጋል። ምሽት 3 ሰዓት ከ45 ላይ በሚደረገው ውድድር ቫሌንሻ በ6 የላሊጋ ጨዋታዎች ሁለቱን አሸንፎ በሁለቱ አቻ ወጥቶ እንዲሁም ደግሞ በሁለቱ ሽንፈትን አስተናግዷል። ነገር ግን እጅግ ጥሩ የሚባለው ነገር ደግሞ ለቫሌንሻ ባለፉት 13 የሜዳ ላይ ጨዋታዎች ዘጠኙን አሸንፏል በ ሶስቱ አቻ ተለያይቶ በአንዱ ደግሞ ተሸንፏል። ይህም እጅግ ጥሩ የሚባል ታሪክ ነው። ምናልባትም ደግሞ በሪያል ኦቬዶ ላይ የተለየ በላይነት ሊወስድ ይችላል ተብሎ ይገመታል። ሪያል ኦቬዶ በላሊጋው ጥሩ የማይባል ጊዜ እያሳለፈ ይገኛል። ምናልባትም ላለመውረድ የሚታገልበት ዓመት ሊያሳልፍ ይችላል እየተባለ ይገኛል። በዘንድሮ የውድድር ዘመን በተለይም ደግሞ ሴንቲ ካዞርላ በአስቆጠራት ግብ ወደ ላሊጋው ማደጉ የሚታወስ ነገር ነው። ነገር ግን ከላሊጋው አሁን ላይ ለመውረድ ከሚታ የሚታገሉ ቡድኖች አንዱ ነው ተብሎ ይጠበቃል። ገና ላሊጎ እንኳን ጅማሩ ላይ ቢሆንም በላሊጎ አምስት ጨዋታዎችን አድርጎ ሙሉ በሙሉ ሽንፈትን አስተናግዷል። ይህ ጨዋታ ምሽት ሶስት ሰዓት ከአርባ አምስት ሲል የሚደረግ ይሆናል። ሌላኛው ጉዳያችን ደግሞ የአውሮፓ ሻምፒዮንስ ሊግን የተመለከተ ነው። የአውሮፓ ሻምፒዮንስ ሊግ ሁለተኛ ዙር ጨዋታዎች ዛሬ ምሽት ቀጥሎ ይደረጋሉ። ባሳለፍነው ሳምንት የአውሮፓ ሻምፒዮንስ ሊግ የመክፈቻ ጨዋታዎች መደረጋቸው ይታወሳል። ዛሬ ምሽት በሚደረግ ጨዋታ ጋላታ ሳራይ ከሊቨርፑል ጋር ይጫወታል። ሊቨርፑል ባሳለፍነው ሳምንት ቀደም ሲል እንደገለጽ ነው በክሪስታል ፓላስ ሽንፈትን አስተናግዶ ነበር። እጅግ በጣም አስደንጋጭ የሚባል ሽንፈት ነበር፣ በተለይ በመጨረሻ ደቂቃ ኤዲን ኬቲያ ባስቆጠራት ግን በፕሪሚየር ሊጉ ማለት ነው። ነገር ግን ደግሞ በሻምፒዮንስ ሊጉ በመክፈቻው ጨዋታ አትሌቲኮ ማድሪድ ጋር ተጫውቶ ሶስት ለሁለት በሆነ ውጤት በማሸነፍ እጅግ ጣፋጭ የሚባል ድል አስመዝግቦ ነበር። ጋላታሳሬ በዚህ በሻምፒዮንስ ሊግ መድረክ ላይ ሲሳተፍ ይሄ ለ19ኛ ጊዜ ነው። እጅግ በጣም ጥሩ የሚባል ታሪክ ነው ለጋላታሳሬ ያለው። ምናልባትም በዚህ የትኛውም የቱርክ ክለብ እንደ ጋላታሳሬ በዚህ መድረክ ላይ ተሳ አያውቅም አያውቅም። በሊቨርፑል በኩል በተለይም በቅርቡ የተጎዳው ተጫዋች የሊቨርፑሉ የተከላካይ ስፍራ ተጫዋች ጂዮቫኒ ሊዮን ምናልባትም በዚህ ጨዋታ ላይ ስለማይሳተፍ በዚህ ጨዋታ ላይ ፌዴሪኮ ኬዛ እሱን በመተካት በሻምፒዮንስ ሊግ እንደሚሳተፍ ይፋ ተደርጓል። ምናልባትም በዚህ ጨዋታ ላይ በዚህ ውድድር ላይ ሊሳተፍ ይችላል፣ ደቂቃ ሊያገኝ ይችላል ተብሎ ይጠበቃል። ፌዴሪኮ ኬዛ እንግዲህ በሻምፒዮንስ ሊጉ ከዚህ በፊት እንዳልተመዘገበ የሚታወቅ ነገር ነው። ነገር ግን ጂዮቫኒ ለረዥም ጊዜ ከሜዳ መራቁን ተከትሎ በተለይም ደግሞ ያጋጠመው ጉዳት በሕክምና ቋንቋው ኤሲኤል የሚባል ጉዳት ስላጋጠመው ምናልባትም ሊሰሩ ለረጅም ጊዜ ሊርቅ ስለሚችል በሱ ቦታ ኬዛ ተክቶ የሚጫወት ይሆናል። ጨዋታው ምሽት አንድ ሰዓት ከ45 ሲል በጋላታ ሳራይ ሜዳ የሚደረግ ይሆናል። ቀጣዩ ጉዳያችን ደግሞ የቼልሲና የቤኔፊካን የተመለከተ ነው። ዛሬ ምሽት ቼልሲና ቤኔፊካ ጨዋታቸውን ያደርጋሉ። በተለይም በቅርቡ አሰልጣኝ ሆዜ ሞሪኖ ወደ ቤኔፊካ ማምራታቸው ይታወቃል። ፌነርባቼን በመልቀቅ ቤኔፊካን በሁለት ዓመት ውል ነው የተቀላቀሉት የአሰልጣኝ ከቼልሲ ጋር እጅግ ስኬታማ የሚባል ጊዜ ያሳለፈ አሰልጣኝ ነው። በተለይም ደግሞ አም ዘ ስፔሻል ዋን በሚል ነው የሚታወቀው። ይህ አሰልጣኝ በቼልሲ ቤት ባሳካቸው ድሎች በፕሪሚየር ሊግ ዋንጫዎች የሚታወቅ ነው። እንዲሁም ደግሞ በሻምፒዮንስ ሊግ መድረኩ እጅግ የደመቀ አሰልጣኝ ነው፣ ዋንጫዎችን አሳክቷል። ይህ አሰልጣኝ ዳግም ወደ ስታንፎርድ ብሪጅ ይመለሳል። ነገር ግን ወደ ስታንፎርድ ብሪጅ የሚመለሰው ቼልሲን በመምራት ሳይሆን ቤኔፊካን የመራ ነው የሚመለሰው። ይህ ጨዋታ ዛሬ መሽት አንድ ሰዓት ከ45 ሲል ይደረጋል። ቼልሲ ባሳለፍነው ሳምንት በባየር ሙኒክ 3 ለ1 በሆነ ውጤት መሸነፉ የሚታወስ ነገር ነው። እንደዚሁም ደግሞ ቤኔፊካ ጨዋታውን በድል ጀምሯል። በኤንዞ ማሬስካ የሚመራው ቼልሲ ዛሬ ምሽት ጨዋታውን ከሙኒክ ጋር የሚያደርግ ይሆናል። ቀጣዩ መረጃችን ደግሞ የሪያል ማድሪድን የተመለከተ ነው። ሪያል ማድሪድ ከ ካይሬት ጋር ጨዋታውን ዛሬ ምሽት ያደርጋል። 15 ጊዜ የአውሮፓ ሻምፒዮንስ ሊግ አሸናፊ የነበረው ሪያል ማድሪድ ለ16ኛ ጊዜ የአውሮፓ ሻምፒዮንስ ሊግን ለማንሳት ዳግም ወደ ፉክክር የሚያደርግ ይሆናል። ካይሬት ደግሞ አዲሱ የሻምፒዮንስ ሊግ ቡድን ነው። ከዚህ በፊት በሻምፒዮንስ ሊግ መድረኩ ያልተመለከትነው አዲስ ቡድን ነው። ባሳለፍነው ሳምንት ጨዋታውን ከኢንትራክት ፍራንክፈርት ከስፖርቲንግ ሊዝበን ጋር አድርጎ አራት ለ1 በሆነ ውጤት መሸነፉ የሚታወስ ነገር ነው። በተለይም ደግሞ አራት ለ1 በተሸነፈበት ጨዋታ ረብ መልስ ነበር። ሶስት ግቦች የተቆጠሩበት፣ በአምስት ደቂቃ ነው ሶስት ግቦችን ያስተናገደው ይህ ቡድን ዛሬ ላይ ደግሞ ምናልባት ትልቁን የአውሮፓ ሻምፒዮንስ ሊግ ላይ ትልቅ አቅም ያለውን ቡድን የሚገጥም ይሆናል ሪያል ማድሪድ በጨዋታው ላይ ካርቫሎ የማይሳተፍ ይሆናል የሪያል ማድሪዱ ተጫዋች ባሳለፍነው ሳምንት ቀይ ካርድ መመልከቱ የሚታወስ ነገር ነው። ማርሴን ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ መክፈሻ ጨዋታ ሁለት ለአንድ ባሸነፈበት ወቅት በዚህም የማይሳተፍ ይሆናል ተጫዋቹ። እንዲሁም ደግሞ ኤደር ሚሊታሆ ጉዳት ማስተናገዱን ተከትሎ በዚህ ጨዋታ የማይሳተፍ ይሆናል። ጨዋታው ምሽት አራት ሰዓት ሲል የሚከናወን ይሆናል። ቀጣዩ ደግሞ ኢንተር ሚላንን የተመለከተ ጉዳይ ነው። ኢንተር ሚላን ከስላቪያ ፕራጋ ጋር ጨዋታውን ዛሬ ምሽት ያደርጋል በተለይም ደግሞ በተደጋጋሚ የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ በመድረስ የሚታወቀው ኢንተር ሚላን ምሽት ላይ ጨዋታውን ከስላቫ ፕራጋ ጋር የሚያደርግ ይሆናል። ኢንተር ሚላን ከዚህ ቀደም ብሎ ባሳለፍነው ነው ሳምንት ከካግላሪ ጋር በሊጉ ጨዋታውን አድርጎ ሁለት ለምንም በሆነ ውጤት መሸነፉ ይታወሳል። እንዲሁም ደግሞ አያክስን በሻምፒዮንስ ሊጉ አሸንፎ ነበር በመክፈቻ ጨዋታው። ይህ ጨዋታ ምሽት 3 ከ ከ45 ሲል የሚደረግ ይሆናል። እንደዚሁም ደግሞ ሚኒክም ጨዋታውን ዛሬ ምሽት ያደርጋል። ሚኒክ ጨዋታውን ከአዲስ አዳጊው ክለብ ጋር ፓፎስ ጋር የሚያደርግ ነው የሆነው። ፓፎስም እንግዲህ እንደ ካይሬት ሁሉ አዲስ ወደ ሻምፒዮንስ ሊጉ የተቀላቀለ ቡድን ነው። ባሳለፍነው ሳምንት ከአይንትራ ፍራንክፈርት ጋር ጨዋታውን አድርጎ አምስት ለአንድ በሆነ ውጤት ሰፊ የግብ ልዩነት መሸነፉ የሚታወስ ነገር ነው። ይህ ጨዋታ ምሽት ላይ ይደረጋል። እንዲሁም ባየር ሙኒክ ደግሞ ቼልሲን ሶስት ለአንድ በማሸነፍ ጣፋጭ የሚባል የአውሮፓ ሻምፒዮንስ ሊግ የመክፈቻ ጨዋታ አድርጓል። ዛሬ ምሽት ደግሞ አዲስ አዳጊውን ክለብ የሚገጥም ይሆናል። ምናልባትም በሰፊ የግብ ልዩነት ያሸንፋል ተብሎ ይጠበቃል። አሁን ደግሞ ተመልካቾች በዝርዝር እና በትንታኔ ወደምንመለከተው ጉዳይ እናልፋለን። ፌዝ ኪፕዮገንን የተመለከተ ነው። በዓለም ሻምፒዮናው አራት ጊዜ የ1500 ሜትር ሻምፒዮን መሆን ችላለች። ይህች አትሌት እጅግ አስደናቂ የሚባል ጊዜ እያሳለፈች የምትገኝና ታሪክ የሰራች ያለች አትሌት ነች። በተለይም ደግሞ ደግሞ ከወሊድ በኋላ ተመልሳ የተለያዩ ሪከርዶችን በአንድ ማይል እንዲሁም በ1500 በ5000 ማይል በክብረ ወሰኖችን በመስበር አስደናቂ የሚባል ጊዜ እያሳለፈች ያለች አትሌት ነው። ስለዚህ አትሌት ተከታዩን ዝርዝር ተመልክተን እንመለሳለን። ፌዝ ኪፕዮጎን ይህ ስም በአትሌቲክስ ታሪክ በመካከለኛና ረጅም ርቀት እጅግ ደምቆ ከተጻፉ ስሞች መካከል አንደኛው ነው። ካቧራማ የኬንያ ገጠራማ መንደሮች ሦስት ጊዜ የኦሎምፒክ የወርቅ ሜዳሊያ ባለቤት እንዲሁም አምስት ጊዜ የዓለም ሻምፒዮና እስከመሆን የደረሰች የ1500 ሜትር ንግሥት ኪፕዮጎን የተወለደችው እንደ አውሮፓያን አቆጣጠር በ1994 በኬንያው ገጠራማ የገበሬ መንደር ኬሪንጌት፣ ናኩሪ ካውንቲ ከዘጠኘትና ወንድሞቿ ስምንተኛዋ በመሆን ነበር። አባቷ ሳሙኤል ኪፕዮጎን ኮች በወጣትነቱ የአራት ነው መቶና የ800 ሜትር ሯጭ እንደሆነና እናቷም ለአትሌቲክሱ ቅርብ እንደነበሩ ይነገራል። እንደ ማንኛውም ኬንያዊ ታዳጊ ታዲያ ኪፕዮጎን በባዶ እግሯ ወደ ትምህርት ቤት እየሮጠች በአቧራማው መንደር እንዲሁም በገደላማ ኮረብታዎች እየከነፈች ነበር ያደገችው። ነገር ግን እነዚህ የዕለት ተዕለት ሩጫዎች ታላቋን የመካከለኛ ርቀት ሯጭ ገና በማለዳ ለሚመጣው የንግስና ጊዜ እያዘጋጁ እንደነበር ማንም ያወቀ አልነበረም። ኪፕዮጎን በ14 ዓመቷ ከአትሌቲክሱ ጋር እስክትገናኝ ድረስ የእግር ኳስ ተጫዋች እንደነበረች ይነገራል። በኬሪንጌ የሴቶች ትምህርት ቤት በምትማርበት ወቅት በአካል ማጎልበሻ ክፍለ ጊዜ በነበረ የአንድ ኪሎ ሜትር ውድድር በ20 ሜትር ሌሎች ተማሪዎችን በመቅደም አሸነፈች። ይህ ለ500 ሜትር ንግስት መክሊቷን ያገኘችበት አጋጣሚ ሆነ። በዓለም አቀፉ መድረክ የዚህ ችልመኛ አትሌት ጉዞ የሚጀምረው ገና የ16 ዓመት ታዳጊ እያለች ነበር። ሀገሯን ኬንያን ወክላ በ2010 የፖላንዱ የዓለም ሀገር አቋራጭ ሻምፒዮና ላይ በዕድሜ ከሚበልጧት አትሌቶች ጋር በመፎካከር ተሳትፋለች። ውድድሩን ማጠናቀቅ የቻለችው በዕድሜ ትንሿ ሴት በመሆንም ታሪክ ሰርታለች ታለች። በኦሎምፒክም ቢሆን ኪፕዮጎን ገና በ18 ዓመቷ ምንም እንኳን የ1500 ሜትር የመጀመሪያ ዙር ማጣሪያውን ማለፍ ባትችልም በ2012 የለንደን ኦሎምፒክ ተሳታፊ ሆናለች። 2015 ቤጂንግ የመጀመሪያ ዓለም ሻምፒዮና ተሳትፏ ነበር። በ1500 ሜትር ኢትዮጵያዊቷ ገንዘቤ ዲባባ ለሀገሯ በታሪክ የመጀመሪያ የሆነውን የወርቅ ሜዳሊያ ስታሳካ ኬንያዊቷ ኮከብ ደግሞ 4 ደቂቃና 8 ነጥብ 9 ሴኮንድ በመሮጥ ሁለተኛ ሆና በማጠናቀቅ የብር ሜዳሊያውን አጠልቃለች። በ2016 ደግሞ በብራዚሏ ሪዮ ዴ ጄኔሮ በተደረገ የኦሎ የኦሎምፒክ ውድድር በወቅቱ የ1500 ሜትር የዓለም ክብረ ወሰን ባለቤት የነበረችውን ገንዘቤ ዲባባን በመቅደም ገና 200 ሜትሮች ሲቀሩት ጥላ ወጣ። 4 ደቂቃ ከ8.92 ሰኮንድ በመሮጥ ኪፕዮጎን ወርቁን የግሏ አደረገች። ከአራት ዓመታት በኋላም በቶኪዮ የኦሎምፒክ ክብሯን በማስጠበቅ ዳግም የወርቅ ሜዳሊያውን አጠለቀች። ሁለት የኦሎምፒክ ተሳትፎ፣ ሁለት የወርቅ ሜዳሊያ፣ ይህ የብዙዎች አትሌቶች ህልም ቢሆንም ግን ፌዝ ኪፕዮጎን አሳክተዋለች። በ217 ለንደን፣ በ222 ኦሪገን፣ በ225 ቶኪዮ በ1500 ሜትሩ የወርቅ ሜዳሊያ አሸንፋ በርቀቱ ውድድር ውድድር ተራቀቀችበት እንዲሁም የርቀቱ ውድድር የግሉ አስኪመስል በ2023 ቡዳፔስት ላይ የ1500 ውድድሩን ጨምሮ በአምስት ሺውም ለአገሯ ኬንያ የወርቅ ሜዳሊያ በማምጣት ማንም ያላደረገውን አደረገች ነገር ግን ክፒዮጎን ይህን ሁሉ ስታሳካ ያለ ፈተና አልነበረም የሴትነት ፈተናው ብዙ ነውና በ2018 እናት ለመሆን በቃች በዚህም የአትሌትነት ጉዞዋ አብቅቷል ያሉም አልጠፉም ነገር ግን እሷ ተስፋ የምትቆርጥ አይነት አይደለችምና ከመቼውም ጊዜ በላይ ጠንካራ ሆና ተመለሰች ከሁለት ወራት ባነሱ ጊዜያት ሶስት ጊዜ የዓለም ክብረ ወሰንን በ1500 መቶ ሜትር በ5000 ሜትርና በአንድ ማይል ውድድር በመስበር ታሪክ ሰርታለች። እያንዳንዱ ውድድሮች የእሷን ጥንካሬና ማለቂያ የሌለውን የመንፈስ ብርታቷን አሳይቶናል። ዛሬ ላይ ክፔጎን የበርካታ የዓለም ክብሮች ባለቤት፣ በደጋፊዎቿ የተደነቀችና በተቀናቃኞቿ የተከበረች የትራክ ንግሥት ነች። ከእያንዳንዱ ድል በኋላ የምታሳየው ፈገግታ ለሜዳሊያ ብቻ ሳይሆን በደስታ እንደምትሮጥ ማሳያ ሆኗል። ፌስ ክፔጎን ከቁጥሮችና ከዓለም ክብሮች በላይ ነች። በአፍሪካና በዓለም ዙሪያ ላሉ ወጣት ልጃገረዶች አርአያ መሆን ችላለች። ተሰጦ ከጠንካራ ና እምነት ጋር ሲዋህድ የትኛውንም ነገር ማሳካት እንደሚቻል ማሳያ ሆናለች በኬንያ ገጠራማ መንደር በባዶ እግር መሮጥ የተጀመረው ልጅነት ዛሬ ላይ የብዙ የዓለም ክብረ ወሰኖች ባለቤት እስከ መሆን የዘለቀ ሆኗል ፒዮጎን ለዛሬ ብቻ አይደለም የምትሮጠው ለነገ እንዲሁም ለወደፊት ለአፍሪካና ለዓለም አትሌቲክስ ነው ፌዝ ኪፕዮጎን እናትና የዓለም ሻምፒዮን ስንቄ ባንክ የስፖርት ዘገባችን የክብር ስፖንሰር ነው። ከልብ እናመሰግናለን። ተመልካቾች ለማክሰኞ አዲስ ቀን የያዝ ነው ስፖርታዊ መረጃ ይህን ይመስል ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም ቀን ተመኛል።